ሁሌ ወሬዎቿን ቢሊቭ ኦርኖት እያለች ነው የምትጀምረው። ከተዋወቅ ሁለት ሳምንት እንኳ ሳይሞላን ርቃኗን ያለ ሐፍረት ከሳሎን መኝታ ቤት እያለች ስትንጎራደር ሳይ እገረማሉ። ከሱ ይበልጥ ግን ገዳም ነጠለዋን ተከናንባ ፊቷን ሙሉ እምነት ለቅልቃ ቀሚሷን እየጎተተች መተዋወቃችንን እደነቃሉ። ሹፍርና እንጀራ የምቆርስበት ሙያዬ ሲሆን በደረስኩበት ሀገር ያሉ ገዳማትን ታሪኮችን መጎብኘት ከልጅነቴ ደሜ ውስጥ የኖረ ነገር ነው። በዚህ ፍላጎት ምክንያት ተነሳሰች፣ አካባቢው ላይ ያለውን ገዳም እያጠያየቅኩ ስደርስ ይቺ ሴት ሁለት ሱባኤ ቆይታ ጓዟን እየጎተተች ስትወጣ ተገናኘን። ይቅርታ ወንድም፣ ጫማን እዚህጋ ውልቅ ከትንሽ ከተላለፍን በኋላ ስቁመኝ ይቅርታ አላወኩም። ስለዚህ ገዳም ትንሽ የሚነግረኝ ያገኘውን ችግር የለውም ምን ነግር አለ። ቀልጠፍ ብላ አጠገቤ ስትደርስ እምነት የሸፈነው የፊቷ ቅርጽ እና የዓይኖቿ መጉላት ቀልቤን ሊሰርቅ ሲታገልኝ ታወቀኝ። ስታወራ ደስ ትላለች። ትንተነው አጠብልተኛ ሳትሆን የገዳሟ መናኛ ያክል ነው። ጄላ የመኪና ቁልፍ አይታ ሹፌር ነህ እንዴ? አለችኝ። ማብራሪያዋን ገታ አድርጋ፣ አዎ ምን ነው? አልኳት። ሙሉ አይኗን ለማየት እየፈራው ይፈረው አረ፣ ምንም አዲስ አበባ ካደረስከኝ ይበቃል ብላ በስር ጉድ የታጀበ ፈገግታዋን ጠባብ ከንፈሮቿን ለቀቅ አድርጋ ፈገገች። ጥርሷ ድርባለው ያቺ ቅጽበት ከዜሪ ጋር አስተዋውቃን። በወሬ ሰቅዛኝ ቤቷ ደርሳ ወራሽ ስትል ነው ብንን ያልኩት። መኪናውን አቆሜላት ብትወርድም ግንኙነታችን ግን ማታውን ቀጠለ። መገናኘታችን አየለ፣ ፍቅራችን ደራ፣ ደስታችን ገሞራ። ቤቴንስ አቋም ውላው ገላይ ገላዋን አወቀው። ርቃናችንን አበድን። በሲቃ ድምጸት ነጎድን። በመቃጠር ሰክረን፣ በመዋሰብ ጨፈርን። እዚህ መድረሳችን ሲገርመኝ፣ በሁለት ሳምንት ከቅዱስነት ወደ እርኩሰትነት እንደለወጥኳት ተሰምቶኝ ዘገነነኝ ነገሩ። እሷ ምሳት ላይ ያለች ዋሕናት በእርጋቷ ውስጥ እብደት አለ፣ በዝምታ ውስጥ ጩኸት አለ። ዝም ብዬ ስል ቅርጿን እያየሁት ድንገት በሬ ተንኳኳ። እጇን አመሳቅላ ጡቷን እያዘለች ወደ መኝታ ስትሮጥ እኔ ደግሞ ቁምጣይን እያጠለኩ ወደ በሩ ተንደረደርኩ ምን ነው በርሄ በጧቱ በሰላም ነው ጠጉሩ ተመልጦ ጢሙ ተንጨፍሮ በጋቢ ተጀቡኖ በድፍር ሳይኑ እያየ ምን ነው ረበሽኩ እንዴ ኧረ በፍጹም አመጣጡ ከቤተ ክርስቲያን መሆኑ ዳዊቱ በጋቢ ውስጥ ኮፍ ብላ ታስታውቃለች በርሂ ጓደኛ ሳይሆን አባቴ ነው። ወደዋለሁ። ድንገት አመጣጡ አስደንግጦኝ እንጂ ሳገኘው ሙሉ ሆንክ ይመስለኛል። ጀሪን እንዳያት ባልፈልግም መኝታ ቤት ውልብ ስትል ገጥመው ግንባሩን ቋጥሯል። ሴት ይጠላል። ደብዛዛ የነበረ ሕይወቱን ጭራሽ ያጨለመችው ሴት እንደሆነች ያምናል። ጀሪ ግን ስትበር መታ ተዋውቀው ከመቼው ተግባብተው ስለ ገዳማት ማውራት እንደጀመሩ ገርሞኝ አፌን ከፍቼ ማዳመጥ እንያስኩ። ጥሩ መንፈሳዊነት አለሽ፣ ገዳማት ትዞሪያለሽ፣ ግና ያንቺ ገዳም ወዴት ነው? እረ እኔ ገዳም የለኝም። ሁሉም ክርስቲያን ገዳም ሊኖረው እኮ ይገባል። አንድ ሰው በውስጡ ገድሞ በልቡ በአትነት ክርስቶስን አስገብቶ ዓለምን አስወጥቶ ሲኖር የራሱን ገዳም ይመሰርታል። ያኔ በምግባር ይታነጻል፣ በጸሎት ይጸናል፣ በፈተና ይታገሳል። ይህንን ገዳም በውስጡ ያልገደመ ሰው ግን በምድራውያን አበው በጻድቃን ስም በተሰራ ምድራዊ ገዳም ቢመላለስ ትርፉ ድካም ነው። ገዳም በቆጠረ ደብር ባካለለ ሳይሆን ራሱን ባነጻ ሰው እግዚአብሔር ይሰራል። ገዳም መሄድሽ መልካም ነው። መመለስም በመመላለስ ውስጥ ይገኛል። አንድ ስትቀርቢ ሁለት ልማድሽ ይጠፋል። በዛው ልክ ግን በውጭሽ ብቻ ሳይሆን በልብሽም ገዳማዊት መሆን አለብሽ። ምድራዊ ገዳም ዋሻ ተፈልፍሎ ማገረ ተወቅሮ ድንጋይ ተወቅሮ እንደሚሰራ የውስጡ ደግሞ ምግባር አብዝቶ፣ ፍቅር አበርክቶ፣ ዝሙት ጠልቶ፣ ከዘፈን ሸሽቶ፣ ሀሜትን ንቆ ጸሎትን አውቆ በጥበብ ይገነባል። ውስጥሽ ዓለማዊ ከሆነ ስጋሽ ገዳም ሲገባ ልብሽ ወደ ዓለም ይሮጣል። ውስጥሽ መንፈሳዊ ከሆነ ግን ስጋሽ በዓለም ቢኖር ልብሽ ከገዳም ይኖራል። ገዳማቱን ስትዞሪያቸው ከበረከታቸው እንዳትተላለፊ አካሄድሽ በማስተዋል ይሁን። በሉ ተጫወቱ፣ እኔ ልሂድ። ያን ቀን በርሄ ከወጣ በኋላ ጀሪንቻው ቻው ስትለኝ የሰማኋት፣ ዝምታው ያስፈራ ነበር። በሩን ከፍታ ስትወጣ እያየኋት ለምን እንደደነዘዝኩ አላውቅም። ጸጥታው አንድ ቤቴን የዘጋው መሰለኝ። ከሰዓታት በኋላ መድረሷን ለማረጋገጥ በደውልላትም ማታነሳም። ሲመሽ ጻፍኩላት፣ አትመልስም። ጭራሽ ስልኳ መዘጋቱን በነጋ አወቅኩኝ። ዛሬ ጄሪኳን ከተለያየኋት ዓመት ሆነኝ። ያገኟት ቦታ ላይ እንደ ልምዴ ልሳለም ጫማዬን ውልቄ ቀና ስል ከፊቴ ያለ ሰፊ ወራ ዛፍ ላይ ዓይኔ ተወረወረ። ጥቁር ቀሚስ፣ ቡኒ ፎጣ፣ ሰማያዊ ክር ቆብ ያደረገች ወጣት መጽሐፉ ላይ ዓይኗን ተክላ ቆማለች። እግሬ ለመሄድ እየታገለኝ የታገለኝ ልቤ እየመታ ፍርሃት ፍርሃት እያለኝ ስጠጋ ያቺ ሴት እንባ ካይኗ ትንሸራቱ። ቀና ስትል ተገጣጥምን። አላየችም፣ እኔ ግን አስተውያታለሁ። ያቺ ቀበጧ ሳቂታ ቆንጂየዋ ጄሪ ነበረች።